ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ በመቀጠል ደግሞ እንዲሁ አዳዲስ መረጃዎችን ፓስተር ይዞልን መጥቷል። ምን የሆኑ ብለን እነዚህም መረጃዎች ከፓስተር ጋር እንግዲህ የምንጋራው ይሆናል። አሁን ግን የዓለማችን ወቅታዊ ጉዳዮች በአሁኑ ሰዓት ስጋትን እየጨመሩ ስለመጡ በእነዚህ ጉዳዮች ዙሪያ ደግሞ ከፓስተር ጋር ከሰላምታው ቀጥሎ ምንወያይበት ይሆናል። መስመር ላይ ይገኛል ፓስተር፣ ከእሱ ጋር እንግዲህ መልካም ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ መግቢያ ላይ እንዳልኩት የዓለማችን ወቅታዊ ጉዳይ በቀኑም መረጃችን ላይም እንግዲህ በሰፊው የሄድንበት ጉዳይ ስላለ ምናልባት ያመለጣችሁ ወገኖች ካላችሁ ወደ ቻናላችን በመግባት መረጃውን ማግኘት ትችላላችሁ። አሁን ግን አዲስ መረጃም ይዞ ስለመጣልን እንግዲህ ይህን መረጃ ያቀብለናል። በቅድሚያ ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ሆን ፓስተር፣ እንዴት አመሸ መሸ ወንድም ይልቃል እግዚአብሔር የተመሰገነ ይሁን እስኪ መረጃን ማቅረብ ትችላለ እንግዲህ የዓለማችንን እያሰጋ የመጡ ነገሮች አሉ በተለይ ሀያ ሰላሳ ጎል የሚባለው ነገር ብዙ ህዝብ ይህንን ነገር አያውቀውም በዲቴል አያውቀውም በተወሰኑ አመራሮች ወይም ደግሞ በተወሰኑ በዓለም ዙሪያ ባሉ ሰዎች እየተከናወነ ያለ ጉዳይ ነው። ነገር ግን ይሄ ሀያ ሰላሳ ጎል አሁን ላይ እየተገለጠ የመጣባቸው መንገዶች ለአውሬው የሚያመቻቹ ሁኔታዎችን እየፈጠረ መሆኑ እየተገለጠ መጥቷል። ከዚህ ውስጥ እንግዲህ የሀያ ሰላሳ ጎል አንዱ በከፍተኛ ሁኔታ ዓለምን ይቆጣጠርበታል ተብሎ የሚታሰበው የኤአይ ተግባር ነው። ከዚህ በፊት እንግዲህ በተደጋጋሚ በዚህ ጉዳይ ላይ ለመስራት እንደሞከር ነው። ቀንጨብ ቀንጨብ ያሉ በየጊዜው የተከሰቱትን አዳዲስ የቴክኖሎጂ ውጤቶች ነው እየተናገርን የነበረው። ጀነራሌ ምንድን ነው የሚለውን ነው ዛሬ ለማየት የምንፈልገው። ለምሳሌ አሁን ስለ ኢ ፓስፖርት ተመልክተናል። ከዚህ በፊት ወረቀት አልባ ፓስፖርት፣ ወረቀት አልባ ገንዘብ ዲጂታል መኒ የምንለው ካሽለስ ሶሳይቲ እና በአጠቃላይ ወረቀት አልባ ማህበረሰብን መፍጠር የሚባለው ነገር አለ። ለዚህም ደግሞ ምንድነው፣ በባዮሜትሪክ እያንዳንዱን የአለም ህዝብ በዲጂታል ኮንትሮሊዝም ለማድረግ የሚያስችል ምዝገባዎች በአለም ዙሪያ የሚደረጉ ናቸው። እነዚህ ምዝገባዎች ደግሞ ምንድነው፣ በአንድ ቋት የዓለም ህዝብ ሁሉ በአንድ ቋት ውስጥ የመክተት ስትራቴጂ ነው አሁን ተይዞ የመጣው። ይህንን ሊያቀላጥፍላቸው የሚችለው ደግሞ ምንድን ነው ስንል የአርተፊሻል ኢንቴለጀንስ ቴክኖሎጂ ነው። ይህ የአርቲፊሻል ኢንቴለጀንስ ቴክኖሎጂ በአሁኑ ሰዓት ወደ አደገኛ ሁኔታ እየተቀየረ የመጣበት ሁኔታ ነው ያሉት ራሳቸው የአርቲፊሻል ኤአይ አባት ወይም የአርቲፊሻል ኢንቴለጀንስ አባት የሚባሉት ሰዎች ስራቸውን እየለቀቁ የሚገኙበት ሰዓት ላይ ደርሰናል። ከመፍራታቸውና ከመደንገጣቸው የተነሳ ሊቆጣጠሩት ወደማይችልበት ራሱ ኤአይን ቴክኖሎጂውን ሊቆጣጠሩበት የማይችሉበት መንገድ እየሄደ ስለሆነ ስጋት ይዟቸው እጃቸውን ከዚህ ውስጥ እያወጡ ነው ያለው። ይሁን እንጂ አሁን አንዳንድ የሚወጡ መረጃዎች እንደሚያመለክተው ከኤአይ ጀርባ ያለው መንፈስ እንደሆነ ዳርክነስ እንደሆነ እያመለከቱ ነው ያሉት። እነዚህ ሰዎች እንዴት ነው ሰው የሰራው? ለምሳሌ መኪና ሰራኸው አይደል? መኪናው ራሱን ሊቆጣጠር የሚችል መኪና በተሰራ፣ እንዴት ነው የሰራኸውን መኪና መቆጣጠር ማትችለው? ሸት ወይም ደግሞ ኦፍ የምታደርግ ኦፕን ኦን ወይም ኦፍ የምታደርግበት ኪ እንዴት አይኖርህም? ይሄ ነገር ከኛ አእምሮ ውጭ ነው ነው ያሉት። በተለይ የአባት ከሚባሉት ሸዋንግ ቢንግረር እና ጄፌርንግ አንቴን የሚባሉ ሁለቱ በሰጡት ቃለ ምልልስ ምንድን ያሉት ይሄ ከኛ ቁጥጥር ውጭ ነው የሆነው። እንዴት እንደሆነ ለእኛም ራሱ ለራሳቸው ግራ እስከሚያስጋባቸውና እስከሚደነግጡ ድረስ ነው እየተፈጠረ ያለው እና ይሄን ነገር ግን ሌላው ማህበረሰብ አሁን ቤተክርስቲያን ይሄን ነገር እንኳን ማስተዋል ላይ እኔ እንጃ እንደው አትታስተውላለችሁ የሚለውን ነገር በፍጹም እንደው ልጀመረል ፓስተር። እንደው ሌላ ደግሞ መረጃ ከቀድሞ የፎክስ ኒውስ ባልደረባ የነበረው ከታከር ካርልሰን ጋር የዚህ የቻት ጂቢቲ መስራች የተባለው ሳም አልትማን ምንድን ነው ያለው? በጣም ቁልፍ ነገር ነው የተናገረው እና በጣም ገርሞኝ ነበረ እኔማ እኔ እናንተም እንዲሁ ሻይ ቡና እያልን የተጫወተን አግራሞትን ፈጥሮብናል። ምንድን ያለው ይሄ አርቲፊሻል ኢንተለጀንስ ትልቅ ቁጥርን የሚያስብ ቁሳዊ የሆነ የሂሳብ ሊቅ ነው አለ የሂሳብ ሊቅ ብለን ልንወስዱ እንችላለን። ከሰው አይምሮ በላይ በሆነ እንትን ይላልና ይሄ ነገር በቀጥታ ከዮሐንስ ራእይ ምዕራፍ 13 ቁጥር 15 ጋር የተያያዘ አይደለም ወይ? ለዚህ ነው አሁን ቤተክርስቲያን መንቃት አለባት የሚባለው ነገር የሚመጣው። ለዚህ ነው። አዎ አሁን ምንድን ነው መሰለ፣ አሁን እንትን አይደለም። አሁን እንደሚባለው ለምሳሌ የሆነ ቦክስ የሆነ ቋት አይደለም። ቋት ቢሆን ቋቱን ሰብረት ታጠፈዋል። ገብቷል ቢያን እንዴት ነው አሁን ልመጣልህ እኮ ነው ለምሳሌ አንዱ እስከ ሃያ ሰላሳ ያለው ጎን በኢኮኖሚና በገበያ ላይ ቁጥጥር ማድረግ ነው። በገበያና ይሄ ኤ አይ በኢኮኖሚና በገበያ ላይ ቁጥጥር ማድረግ ነው። ይህም በአውሬው ዘመን ያለውን የ666 ቁጥር ተግባር ለማመቻቸት የተጀመረ ፕሮጀክት ነው። ግን ምንድን ነው ይሄ አንደኛ ቁጥጥር የሚያደርገው እንዴት ነው ስንል በባዮሜትሪክ ያንዳንዱ ሰው ወደ ቋቱ ገብቷል ገብቷል። ፌሱ፣ ስሙ፣ ማንድነቱ ዲጂታል። አዎ፣ አሁን ያንን ሰው ወደ የት እንደሚንቀሳቀስ የት እንደሚንቀሳቀስ ምን እንደሚያደርግ ኮንትሮል ይደረጋል። ለምሳሌ ገንዘብህን ከተወሰነ ገንዘብ በላይ እንዳታወጣ ሸዳውን ሊያደረገው ይችላል፣ ሊቆጣጠረው ይችላል። አንዳንዶች እንዲሁም እንደ ህግ እና እንደ ወንጀል እያደረጉ ነው አንዳንድ ሀገሮች የተወሰነ ውጪ እንዲያውም ከሦስት ሺህ ከአምስት ሺህም ውጪ ካሽ በቅርብ እግቦ ዘግበናል። ቬትናም ቬትናምም አውሮፓም ውስጥ አንድ ሀገር ይህንን ህግ አውጥቷል። ቬትናም ውስጥ የሰማንያ 8 ሺህ ሰዎችን አካውንት ዘግቷል። ስለዚህ ምንድን ነው ብለህ ስትመለከት በመጨረሻው ዘመን አውሬው ኢኮኖሚውንና ገበያውን ገንዘቡን ገንዘብ አልባሰ ስርዓት ስለሆነ ሙሉ ለሙሉ የሚንቆጣጠርበትን ስርዓት ነው። አሁን እየተዘረጋ ያለው የኢኮኖሚና የገበያ ስርዓት መተግበሪያ ነው እየተዘጋጀ ያለው። ገብቷል። እየተዘጋጀ ያለው ይሄ ነው እንጂ የሆነ አንድ ደረጃ ላይ፣ ሁለት ደረጃ ላይ፣ ሶስት ደረጃ ላይ የሆነ ነገር ለማቃለል አይደለም፣ ምቾት ለመስጠት ነው። ለምን በዛን ጊዜ ቤተ ክርስቲያን በምድር ስለማትሞት በምድር የሚኖሩ ሰዎችን ወይም ደግሞ ወንጌልን አውቀው ክርስቶስን አምነው ያልተነጠቁ ሰዎችን ኮንትሮል በማድረግ በአንድ የገበያና የኢኮኖሚ ስርዓት ውስጥ መክተት ነው። አንዱ ይህንን ስርዓት መዘርጋት ነው። ሁለተኛው መንፈሳዊውን ስርዓት ነው የሚዘረጋው። ገብቷል። አሁን ላይ አንዳንድ አካባቢና አንዳንድ ሰዎች ኤአይ ማለት አምላክ ማለት ነው ጋድ ነው እያሉ እየሆኑ ይህን ነው የሚፈልገው ሃይማኖት የሚባለውን ነገር ከሰዎች አይምሮና ልብ መንፈሳዊ የሚባለው ነገር ነቅሎ በማውጣት ይሄንን በኤአይ አስተሳሰብ መተካት ነው። በኤአይ አስተሳሰብ መተካት ነው። እንዴት ነው የሚተካው ብለን ስንመለከት፣ አሁን ለምሳሌ ቀለም ምንድን ነው ብዬ ስጠይቀው ቻጅቢቲም ሆነ ዲፕሲክ ቀለም ማለት ብሎ እንዳለ ተንትኖ እያብረራልኛል ይሄ ፍርስት ፕሮግራም ነው። ይሄ ፕሮግሬስ በሚያደርግበት ሰዓት ግን ሳልጠይቀው እንዲህ እንዲህ ያሰብክነው ነው እንዲህ እንዲህ ማድረግ አለብህ፣ እንዲህ እንዲህ ልታደርግ ይገባል። አዝ ኤ ፕሮፌት ልክ እንደ ነብይ እንደ ነብይ ማንኛውንም ነገር አእምሮን የሰዎችን አእምሮ በማንበብ ይናገራል። ይሄ ተሞክሯል። እንዲሁም ፓስተር እንደ እዚህ ላይ አድማጮቻችንም እንደ ግልጽ እንዲሆንላቸው የምንፈልገው ጉዳይ ቢኖር እኛ የቴክኖሎጂ ጠል ሰዎች አይደለንም። ቴክኖሎጂን አፕሪሽት እናደርጋለን። እንዲሁም ለሰው ልጅ በብዙ ነገር ይረዳል ብለን እናምናለን። እንደው አንዳንድ አሉታዊ አስተሳሰቦች እንዳይኖሩ ወይም ግልጽ አድርገን አጥርተን እንድናልፍ ነው የምናወራው፣ መንፈሳዊ ነገር ነው በተለይ ደግሞ ይሄ የዲጂታሉ ዓለም በአሁኑ ሰዓት በከፍተኛ ደረጃ በዓለም ዙሪያ እየተተገበረ ነው ያለው። ዲጂታል አይዲ ልንለው እንችላለን ዲጂታል መኒ ዋቴቨር፣ ሌላም ሌላም ሊሆን ይችላልና እኛ ከሱ ጋር አይደለም ጉዳያችን፣ መንፈሳዊውን መጽሐፍ ቅዱስ ስለዚህ ጉዳይ የዛሬ ሁለት ሺህ ዓመት የተናገረውን እየተናገርንና እያስጠነቀቅን እንዳለን እንደ እግረ መንገድህም ይህንን እንድታብራራ ብዬ ነው። አዎ ምንድን ነው መሰለ፣ አሁን እሱን መጨረሻ ላይ እመጣበታለሁ። ይሄ የኤአይ ዋና እሳቤ፣ ሌላኛው እሳቤው ደግሞ ምንድን ነው የሀሰት ትምህርቶችን፣ የሀሰት ትንቢቶችን፣ የሀሰት ንግግሮችን፣ የሀሰት እውቀቶችን በማምጣት ሰው በእግዚአብሔር ላይ ያለውን እምነት እንዲያጣ ማድረግ እንዲያጣ ማድረግ ነው ይህ እየተጀመረ ነው ያለው ከዚህ በፊት እኛ ጠቆም አድርገን ለማለፍ ሞክረናል በኤአይ ባይብል እየተዘጋጀልን እንደሆነ አዲስ ባይብል እየተዘጋጀልን እንደሆነ አሁን ላይ ኢየሱስ ክርስቶስ የሚለውን ነገር የማያወጡበት ምክንያት ምክንያቱ ምንድን ነው ሰዓቱና ጊዜው ስላልደረሰ ነው ይሄንን ገበርን የሚያደርግ የእግዚአብሔር መንፈስና ቤተ ክርስቲያን በምድር ስላለች ነው። እንግዲህ በምድር ስላለች ነው፣ በምድር ስላለ ቤተ ክርስቲያን ስላለች መንፈስ ቅዱስ ስላለ በግልጽ ወጥቶ እኔ ነኝ ብሎ መስራት አይችልም ነው። ስለዚህ ሁሉን ነገር በምንድን ነው የሚሰራው? በስውር ነው። ግን መንገዶች ምን እየሆኑ ነው? ለሐሰተኛው ክርስቶስ እየተጠረጉለት ነው፣ እየተመቻቹለት ነው። እንዴት ነው እየተመቻቹ ያለው? እንዴት ነው እየተጠረጉ ያለው? ቅድም ባልነው መንገድ ገብተዋል። ቅድም ባልነው መንገድ እየተጠረጉ ነው፣ እየተዘጋጁ ነው ያሉ ሰው ግን ምንድን ነው አላስተዋለም። ለምሳሌ አንድ ነገር በጣም ነገር እኔ ድሮም ከሆኑ ሰዎች ጋር ዲስከስ ሳደርግ ልጠራጠር ነበር። ለምሳሌ ስልካችን ላይ ፍሮንት ምን አለ ካሜራ አለ። ሞባይላችን ላይ ፍሮንት ካሜራ አለ። ኤብሪ ዳታችን ጎግል ውስጥ አለ። ኤብሪ ዳታችን የምናደርገው የምንሰራው የምን፣ ይሄ ካሜራ ወደፊት ምን ይሆናል መሰለ? አበራኸውም አላበራኸውም በኤአይ ቴክኖሎጂ እጅ ላይ ባለው ስልክ። ለምን አሁን ችብሱን መቅበር አይችሉም ተቀበል ቢሉ እንደማትቀበል ታውቃለህ። አሁን መቅበር አይችሉም፣ ማድረግ አይችሉም። ሰዓቱ አል ግን አሁን ላይ በዚህ እሳቤንና መንገድህን ሁሉ ይከታተሉታል። ማምለጥ ወደማችልበት መንገድ እየተከተተ ነው። ለዚህ ነው አሁን እነዚህ የኤአይ አባቶች የሚሉት በጣም ከመፍራታቸው እየተነሳ አሁን ላይ ባለበት ሁኔታ ማቆም ካልቻልንና ለልማትና ለአንዳንድ ስራዎች ብቻ ማድረግ ካልቻለን ወደፊት ሰው ሳይሆን አለምን የሚቆጣጠረው ሰው ሳይሆን ሰውን የሚቆጣጠረው ኤአይ የበላይ ሆኖ ኤአይ ልክ እንደ አምላክ ሆኖ የሰውን ልጅ በሙሉ የመቆጣጠርና ሰዎችን እውቀት አልባ ሊያደርጋቸው ይችላል የሚል ነገር እያነሱ ነው ያሉት። ይህንን ነገር ሳናወራው ብናልፍ መልካም አይመስለኝም። አሁን ሰሞኑን እንኳ የምናስተውለው ጉዳዮች አሉ አለ በተለይ መዝሙሮች በአርተፊሻል ኢንተሊጀንስ ኮንቨርት እየተደረጉ ቀደም ብዬ ተናግሬ ያለው ቴክኖሎጂ ሁሉንም እንትን ቅርጫት ውስጥ አንከቶ ግን የሚጠቅመውን እንጠቀምበታለን ነገር ግን አሁን አንዳንድ የማስተውላቸው ነገሮች አየሩን የሞሉ ይመስለኛል። በሶሻል ሚዲያ ላይ መዝሙሮችን በእንግሊዝኛ ገልብጦ በማሰማት አንዳንዶቹ ያለ እውቀትም የሚሄዱም እንትኖች እንዳሉ ያው ቴክኖሎጂ ስላመጣ እና እንደ ክርስቲያን እንደነዚህ አይነት ክስተቶችን እንዴት አድርገን ነው ልንጠቀም የምንችለው ምክንያቱም እኛም የተጠቀምንበት ስለሆነ ማለት ነው። በተለይ የጥሩ ዝማሬዎችን እንደው ለዚህ ትውልድ ቴክኖሎጂን በመጠቀም አግባብ ባለው መንገድ ማስተጋባቱ እኔ ክፋት ያለው አይመስለኝም። ግን አደጋም እንዳለው አንተ ከመንፈሳዊ እይታ እንዴት አድርገህ ልታይዎት ትችላለህ እንደው እግረ መንገድህን? አዎ፣ ምን መሰለህ ጥሩ ነው። ቴክኖሎጂን እየተቃወምን አይደለም ቴክኖሎጂው እየሄደበት ያለ መንገድ ደግሞ እንዶ ፓስተር ላልብትል በጣም ስጋቴን ይውል። ስጋቴ ምን መሰለ? አሁን እኔ በጣም እየተደነቀን ነበረ እንዶ ከአንድ ወር በላይ ሁለት ያው እኔም ሙያ ውስጥም ስላለው ሁለት ወር ሶስት ወር የሚፈጀው የሙዚቃ አሬንጅመንትን ሶስት ደቂቃ ባልሞላ ጊዜ ውስጥ በተሻለ በተሻለ አድርጎ ነው የሚያቀርበውና ምንድን ነው ከበስተጀርባ ያለው እንዴት ይሄ ነገር ሊሆን ቻል የሚለውንም፣ እንደው አዎ፣ አሁን ይሄ ነው በትልቁ ይሄ ነው አሁን እነሱ እያሉ ያሉት ከበስተጀርባው እኛ አይደለንም መስራቾቹ፣ ሰሪዎቹ ራሳቸው ከበስተጀርባው ዲፈረንት ፓወር አለ፣ ሌላ ኃይል አለ ብለው የሚልውት ቅድምም እኔ እናንተም ያ ሰው እያወራ እያለ ስንሰማው ይህን ነው እየተናገረ ያለው። እኚህ ለምሳሌ እኚህ ጄፌርን የሚባሉ ሰውዬ ታስታውስ ከሆነ ጉግል ውስጥ ነበር ይሰሩ የነበሩት ለቀው ወጥተዋል። ለቀው ሲወጡ ምንድን ነው የሰጡት፣ እንትን ከበስተጀርባው እኛ የማንቆጣጠረው ፓወር አለ ነው። ይህም ሰውዬ እንደዛ ነው። ስለዚህ ቴክኖሎጂ እኮ ለበጎ ነገር አሁን ለምሳሌ ለልማት ይጠቅማል። ኢኮኖሚን ለማሳደግ ይጠቅማል። ለምሳሌ ሰዎች አስቸጋሪ ቦታ የማይገቡበት ቦታ ላይ ይጠቅማል። ግን መሆን፣ ስራ ያቀላጥበል። ግን መሆን ያለበት ሰው በሚቆጣጠረው ልክ መሆን አለበት፣ ኮንትሮል በሚያደርገው ከሰው ቁጥጥር ውጭ ከወጣ ሰው ምድር ሰው አልባ ሊያደረጋትም ሁሉ ይችላል። ለምሳሌ አሁን እሳቸው ከተናገሩት ነገር አንዱ የሮቦት ወታደሮች እየተፈረቁ ነው፣ በስፋት እነ ቻይና። ኢላማቸውን ለይተው መምታት የሚችሉ መግደል የሚችሉ ማንም የማያዛቸው ገብቷል። እነዚህ አይነት የሮቦት ወታደሮች በኤአይ ቴክኖሎጂ እየታገዙ እየመጡ ካለ ተመልሰው አንተ ሊያጠፉ የሚችሉበት ዋስትና ምንድነው? አደጋዎችም እኮ ስላሉ ነው ኮ ፓስተር ይህንን ማነሳል። አሁን ለምሳሌ ጀሚና የሚባለው ስላልጠቀስ ነው የአንድ ሰውን ፎቶን አንስቶ በማንቀሳቀስ ብዙ ነገሮችን ሊሰሩ ይችላሉ። ገብተዋል ማህበረሰብን ከማህበረሰብ ጋር ለማጋጨት አሁን የቅርብ ጊዜ እንኳ ትዝታ እንዳለን እኔም አንተም እናውቃለን። አሁን እሱን እኳአሁሁን ስትራቴጂ ሁለተኛው ስትራቴጂ እኮ ምንድን ነው? የውሸት የውሸት ማለት ምን ማለት ነው? ለምሳሌ ጠቅላይ ሚኒስትራችን ያልተናገሩትን ነገር እንደተናገሩ አድርጎ ማቅረብ እየተሻሻለ ሲመጣ ሪል ነው የሚመስልህ። ኧረ እንደው እንደው ፓስተር እንደው ተመልከት፣ የሶማሌ ክልሉ ይሄ ድሬዷ ላይ የተካሄደው በጣም ከባድ ስለሆነ ነው ማህበረሰብን ከማህበረሰብ ጋር ሊያጋጭ የሚችል ነገር ነው። እዛ ላይ የምር እኔ ራሴ እውነት ነበር የመሰለኝ። ተመልከት፣ እንደሱ አይነት ነገሮችን አሁን እኮ አንዱ ይኸውልህ በእግዚአብሔር ላይ እምነት እንዳይኖርህ፣ በሰዎች ላይ እምነት እንዳይኖርህ የማድረግ ስራ ነው የሚሰራው። ተመልከት፣ ይህንን ሲሰራ ምድር በእውነት ሳይሆን በምን ትሞላለች? በውሸት ትሞላለች። ስለዚህ አውሸት ትሞላለች። መንፈሳዊ ነገር ምን ይጠቅማል ትላል። ይሄ ውሸት ነው ብለን የምትለው ስለዚህ ውሸትን እንደ እውነት አድርገህ እንድትቀበል ነው የሚያደርግ፣ እንድታምን ነው የሚያደርግ። ይሄ ማለት ምን ማለት ነው? አንተ ባልዋልክበት የአንተን ምስል አስገብቶ ዲስተርቢቱን ያከፋፍለዋል። የሆነ ነገር ሰርቶበት ሬል ነው ይልቃል አደል ይሄ የሚያደርገው እውነት ስትናገር ምን ስትል ፎቶህ፣ ምስልህ፣ ሁሉ ነገርህ ያመኖትንም እስኪያሰደ ስለዚህ አሁን ቴክኖሎጂ እየሄደበት ያለ መንገድ አደጋ ስለሆነ ጥንቃቄ ማድረግ ነው አንዱ ሚያስ ዋጣው። ቅድም ላይ ያነሳው ጥያቄ ልመልስ። ምን መደረግ ላለበት ጥንቃቄ ነው መደረግ ያለበት፣ ቤተክርስቲያን ማስተማር አለበት። ለምሳሌ ይህ የአውሬው ቁጥር ወይም ምስል የምንለው ነገር ዝም ብሎ የተጻፈልን ነገር አይደለም። አይደለም፣ ዝም ብሎ የተጻፈ ነገር አይደለም። ምክንያቱም የተጻፈልን ሁሉን ነገር ለበጎ እንደሆነ እናውቃለን። ምን ይላል ቁጥር አስራ አምስትን ቅድም አንተ አንስተው ነበረ። ለአንብበውዬ ነው። የአውሬው ምስል ግን ሊናገር እንኳ ለአውሬው ምስል የሚሰግዱለትን ሁሉ ሊያሰግድላቸው ለአውሬው ምስል ትንፋሽ ተሰጠው እንዲሰጠው ተሰጠው ይላል። አውሬ ነው። ምን አይነት ትንፋሽ ነው የተሰጠው? ሊንቀ ሳቀስ ሊንቀሳቀስ ሚያ ያው ሰይጣን ጉ ምስል ነው የሚለው ሚቴ ታያለህ። አሁን እኮ የሚለው ምስል ነው የሚለው አውሬው አይልም፣ የአውሬው ምስል ነው የሚለው። ምስሉ ምንድን ነው? ግልጽ ነው። ምን ትፈልግ ኤ አይ ቢሆንስ ነው እንጂ ምስል ነው የሚለው እኮ። አሁን ይኸውልህ፣ አውሬው ነው አይልህም። የአውሬው ምስል ሊናገር፣ ለአውሬው ምስል የሚሰግዱለትን ሁሉ ሊያሰግድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው፣ ይላል። ምን ማለት ነው? ግልጽ ነው። ይህንን እኮ ነው እያወራን ያለ ነው። ይህንን ነው እያስተዋልን ያለ ነው። ስለዚህ አድማጮቻችን፣ ዛሬ አናረዝመው፣ በሌላ ጊዜ ተመልሰን እንመጣበታለን። እንግዲህ ቤተክርስቲያን ትንቃ የምንለው ለዚህ ነው፣ የምንጮኸው ለዚህ ነው፣ የምንለፈልፈው ለዚህ ነው። ይህንን ፕሮግራም ሼር፣ ላይክ፣ ሰብስክራይብ በማድረግ ለሁሉ እባካችሁ፣ ለሁሉ አድርሱልን። አብረን እንጋደል፣ የእግዚአብሔርን መልካሙን ገድል አብረን እንጋደል እላለሁ። የእግዚአብሔርን ገድል አብረን እንጋደል እላለው። ምክንያቱም ሰዓቱ ደርሷል፣ ጊዜው ደርሷል፣ ቀኑ ደርሷል። ወሬ ሁሉ የምንሰማው በምድር ዙር ያለው ነገር ሁሉ መልካም አይደለም። የምስራች የሚባል ወሬ እየሰማን አይደለም። ምክንያቱም የምስራች ያለው እኔና እናንተ ጋር ስለሆነ ነው። እኔና እናንተነን ወተን የምስራቹ መናገር ያለብን የጌታ ጸጋ ሰላም፣ ምህረት፣ ቸርነት ይብዛላችሁ። ሻሎ፣ ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በጣም ዛሬ ለየት ያለና ወሳኝ የሆነ መረጃ ነው ለአድማጮች ያጋራ ነው። ሰይጣን እንግዲህ የሰው ዘመን እያከተመ ነው ቢልም ጌታ ኢየሱስ ክርስቶስ ደግሞ አይ አንተ ውሸታም የሐሰት አባት ነ ብሎ የዛሬ ሁለት ሺህ ዓመት ስለተናገረው ዛሬም በዛ መልኩ ቢያስፈራራንም እኛ ጸንተን በመቆም የክርስቶስን ወንጌል ላልሰሙ ሰዎች በመናገር ትውልዱን ማስመለጥ አለብን የሚል እንደ ምፅዓቱ አዋጅ ነጋሪ አገልግሎት መልእክታችንን እናስተላልፋለን። ውድ አድማጮቻችን እንግዲህ ለዛሬ ምሽት ይዘን የመጣ ነው መረጃ ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በሐሙስ ዕለት የምንገናኘውናል። ነገ መደበኛው ሳምንታዊ ዜና አገልግሎት አለ፣ በብስራት የሚቀርብ ያንንም ከወዲሁ እንድታደምጡ መረጃችንን እናጋራችኋለን። እስከዚያው ድረስ እስክንገናኝ ድረስ እንግዲህ እግዚአብሔር ምሕረት፣ ቸርነት፣ ጥበቃ እያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም እናንተ ይሆን።